አዋሬ ተርክ ጀመረ። በሳምንት ሶስት ቀናት ማለትም ማክሰኞ፣ ሐሙስና ቅዳሜ የሚያደርሰው ትረካ ነው። አንድ ለእናቱ ታሪካዊ ልቦለድን እስከ ክፍል ሶስት ወደ እናንተ አስደምጠናል። ለዛሬ ምዕራፍ አራት እንደሚከተሉ ይቀርባል። ምዕራፍ አራት። ወይዘሮ ወለተ ተክሌ። ወይዘሮ ወለተ ተክሌ የደጃዝማች ማሩ እህት የወይዘሮ አልጣሽና የልጅ ኃይሉ ንበሩ ልጅ ናት። ባል የሚባለው ጉድ ሸፋኝ ካላገባ አንድ ጊዜ አይበለውና አስርም የወልዱ ወይዘሪት እንጂ ወይዘሮ ማለት አይገባም የሚል ጣጣ በሀገሩ ስለሌለ ድንግልም ብትሆን እንዲያውም ብትሆን ለጋ ወጣትም ብትሆን፣ አሮጌት ብቻ የሴት ጾታ መለያው ካላት ወይዘሮ ትባል ነበርና ወጣቷ ሁለት ተተክሌ ወይዘሮ ሁለት ተተክሌ እየተባለች ትጠራ ነበር። ስለ ውበቷ የሚናገሩ ሰዎች ሁሉ ጥርሷ በረዶ፣ አይኗ ኮከብ በጠቅላላው አንገቷ ባቷ፣ ሽንጧ ይህን ይመስላል ከማለት ያያት ሁሉ ልቡ የሚጠፋላት፣ መኳንንቱ በሆናቸው ድሆች፣ በሕልማቸው በምኞት የሚባክኑላት ነበረች እያሉ መናገሩ ይሻላል ይላሉ። ይሁንና የነ ደንቢያ የነ ፎገራ የና ቸፈር የና ለፋ ልጅ አገረዶች በአንቀልባ እንዳሉ ሲታጩ በስድስት በሰባት ዓመታቸው ሲዳሩ እንደ ከአስር እስከ አስራ አንድ ዓመት ሰዓት እታጭ የምትቆየው ቁሞ ቀር እየተባለች ስትሰደብ የኃይሉ ልጅ ያለጣሽ ልጅ ከዚህም በላይ የጀግናው ማሩ የእህት ልጅ ሁለት ተተክሌ በሀያ ዓመቷ ያለባል ትገኝ ነበር። እንደ አገሩ ወግ ቢሆን ኑሮ ጡቷ ብዙ ሕፃናትን አሳድጎ ቆረንጮ ሆኖ መውደቂያው ጊዜ ነበር። ግን በማንም ደረት ገና ስላልታሸ ያን ሕፃን ፍንኳ ስላልሳበው ከአሥራ አምስትና ከአሥራ ስድስት ዓመቷ ላይ እንደነበረችው ኩቷ ጥልፉን ቀሚሷን ብቻ ሳይሆን ከላይ የደረበችውን ኩታ ጭምር እንዳጎበር ወደ ላይ አንገርብቦ ይታይ ነበር። በየአቅጣጫው እየዘመቱ በየድንኳኑ ስር እያደሩ ሲንከራተቱ ከሴቶች ጋር አንድ ልብ ለመዝናናት ብዙ ዕድል ያልነበራቸው የደጅ አዝማች ማሩ መኳንንትና ወታደሮች ወይዘሮ ወለተ ተክሌን ከእልፍኝ ወደ አዳራሽ ወይም ከአዳራሽ ወደ እልፍኝ አለፍ ብስትል ሰረቅ አድርገው ለማየት ቻሉበት ጊዜ ሁሉ ደውና ይሞከር እንጂ በህልም ምኞታቸው እንደሚፈጸም አብዛኞቹ ይናገሩ ነበር። አንድ ቀን ቅኛዝማች ማሩ ወገራ ሰንብተው ሲመለሱ ወይዘሮ ሁለት ተተክሌ አጎቷን ለመቀበል ከአጥሩ ውጪ ከአበቦች ሁሉ ተለይቶ የፈነዳ አበባ ወይም የእናቷ እናት እንጉዳይ እያሉ እንደሚጠሯት ሁሉ ከገላጣ ሜዳ ላይ ብቻውን የወጣ እንጉዳይ መስላ ልዩ በሆነ ውበት እንደቆመች ካዩዋት ሰዎች መካከል ባለንጀሮቹ የሆኑት ወታደሮች በበነጋው እንዲህ ብለው ተነጋገሩ ይባላል። ጓዴ ዛሬ በህልም ያየሁትን ብነግርህ ይገርመሃል፣ አለ አንደኛው ወታደር። ምን ነበር ጓዴ? አለ ሁለተኛው ወታደር። ደሃ በህልሙ ቅቤ ባይጠጣ ንጣት በገደለው ነበር የሚባለው ምሳሌ ሐሰት የለበትም። ዛሬ ማታ በህልም እኮ ወይዘሮ ወለተ ተክሌን እንዲያው እንዴት ልበልህ፣ ልክ እንደ ባሏ አሁኛ አደርኩ። እንዴት አገኘህ እባክህ? ሰው በህልም ሁለት ይሆናል ማለት ነው የኮተኔ ጋር ብቻ ያደረች መስሎኝ ነበር በዚህ መንገድማ ከደጃዝማች ማሩ አሽከሮች አንዱም ሳይቀር አብሯት አድሯል ማለት ነዋ አንተም ማገኛት እንዴ ዛዲያ ምኑን ነው ምልህ ጎባኔ ነህ ማለት ነዋ በህልም ነው የተቃማ ነውና ጠቡንም በህልም ብናደርገው አይቻልም ደሞስ በአንድ ጊዜ ለሁላችንም መሆን ተቻለች ምን አጣላን ሁለቱ ጓደኞች ይህን ተገላልጠው ይቀላለዱ እንጂ ካጎቷ ከደጃዝማች ማሩ በቀር በዚያ ግቢ ከሚገኝ ሱሪ አጥልቆ የሚሄዱ ወንድ መካከል ወይዘሮ ወለተ ተክሌ በህልሙ ያላስደነገጠችው አንድ እንኳ አይገኝም። ወይዘሮ ወለተ ተክሌ ሳይፈለግ በግድ የሚሳበው የጉርምሳ፣ የመካከለኛ ሰው፣ ጠና ያለ ሰው፣ የመኮንን፣ የተራ ሰው፣ የቆንጆ፣ የፉንጋ ሰው አይን ሁሉ እያረፈባት በዚያ ሁሉ ምቾትና ተድላ ላይ ተቀምጣ በዚያ የእሳትነት ዘመኗ እሷም በፍትወት ስጋ ሳትቃጠል ቀረች ማለት ሰው ሆና አልተፈጠረችም። እንዲያውም እንደ መልኳ መላክ ናት ማለት ይሆናል። ነገር ግን ክብር መጠበቅ የሚባል የታላላቅ ሰዎች መከራ አለ። በተለይ ታላቅ የምትባል ሴት ክብሯን ለመጠበቅ ተቃጥላም ነዳም ፍላጎቷን መግታት ነበረባት። በጊዜው በምንም ሁኔታ ሆድን መቆጣጠር ስለማይቻል አንዲት ወይዘሮ ውጭ ልወስልት ብትል ከዲቃላው በፊት ወሬውና ሐሜቱ ከአገር የሚያስጠፋ ነበር። ከቤት አመሌን ልደብቅ ብትል ስንቱን መኳንንት እየናቁ የገበሬ ወይም የሰጠኝ ልጅ እናት መሆን አለ። ስለዚህ የሚያዋጣው ብዙ ሳይኩራሩ ብዙ ሳይቀሉ እኩያዬ ነው ባይባለም አይባለም፣ ወደ እኩያነት ይጠጋል የሚሉትን ባህል ሳያመልጥ ማግባቱ ብቻ ነበር። መደዴ ሴቶች ስለ መደዴ ባሎች ባልና ጉንፋን አይጥፋም እያሉ የሚናገሩ ቢሆንም እንደ ወይዘሮ ሁለት ተክሌ ላሉት ወይዛዝርት ግን የሚመጣው ባል እንደ ጉንፋን ርካሽ ሊሆን ስለማይችል፣ ባል ታመለጣ እያዝምና ሳያመልጥ ተጠንቀቁ የሚባለውን ምሳሌ አስታውሎ ቶሎ ማግባት ነበረባቸው። ምናልባትም ስህተቱ ከወይዘሮ ሁለት ተክሌ ብቻ ላይሆን ይችላል። በዚያ ጊዜ አንድ መስፍን አንድ ቆንጆ ልጅ ካለችው አንዱን የሚያሰጋ መኮንን ለማሰር የታመነች አምባው ነበረች። ስለዚህ ደጃዝማች ማሩ በሕዝባቸው ፊት እንደሚግደረደሩት ሳይሆን በዚህ ዘዴ ብዙ ጊዜ ይጠቀሙበት ስለ ነበር በወለተ ተክሌ ጭን ሊታሰር የሚገባውን ሰው ሲያማርጡ መታየታቸው አልቀረም። አንድ ቀን ጠዋት ደጃዝማች ማሩ ወይዘሮ ወለተ ተክሌን ወደ እልፍኙ አስጠሯት። ጉዳዩ የቆይታ ስለነበር ማንም ሰው ወደ ልፍኝ እንዳይገባ ታዘዘ። ወይዘሮ ልት ተክል የገባችና ችቦ አይሞላም ወገቧ እንደሚባለው ሳይሆን ያ ከደልዳላ ቁመቷና ከሙሉ ሰውነቷ ጋር ተመጣጥሎ የተሠራ ወገቧ እስኪሰበር ለጥ ብላ እጅ ነሳች። እንደ ምን አደርሽኒ? ልጅ፣ ቁጭ በይ አሉ ደጃዝማች። እህታቸውን ልጅ ትክ ብለው እያዩ ምንም እንኳን ዘወትር ከዓይናቸው እንድትርቅባቸው ባይፈልጉ፣ በእርግጥ የባል ጊዜ እንደተላለፋት ተላለፋት፣ የቤትም መቤት የልጆች እናት ከመሆን ታግዳ እንደ ተቀመጠች በጣም ሊገነዘቡት የቻሉበት በዚህ ቀን ነው። ከዚህም በላይ ቆንጆ እህታቸው ወይዘሮ አልጣሽ ቆንጆ ቆንጆ የሆነች እህት እንደተላኩላቸው ልብ ብለው ለመረዳት የቻሉትም በዚሁ ጊዜ ነበር። ደጃዝማች እንደ ብዙዎቹ አጎቶች ሁሉ የእህታቸውን ልጅ ልክ እንደ ልጃቸው ይወዳሉ። የእህት ልጅ ባይወልዱትም ልጅ እንደሚባለው የሚወዷት እህት የወለደችው ልጅ ያው የራስ ልጅ ነው። በተለይም አንድን ሰው አንድ ሰው ገድሎት ወንድሞቹ ደሙን ሳይመልሱ ዝም ብሎ እንኳን ወንድ ልጆች ያሏት እህት ካለችው በነጋ በጠባ በምታፈሰው እምባ ልጆቿን አስገድዳ የወንድሟን ደም ታስመልስ ነበር። ከአንድ እናት ከአንድ አባት የተወለዱ ልጆች በዝምድናም ሆነ በፍቅር ከአባትና ከልጅ ወይም ከእናትና ከልጅ ይበልጥ ይቀራረባሉ ይባላል። ስለዚህ ከአንድ እናት ከአንድ አባት የሚወለዱት እህት ልጆች የራስ ልጆች ናቸው። ተባሉ ደጃዝማች ማሩ የጌታቸውን ልጅ ከልጃቸው ከወርቋ እኩል እንደዚያ ተንሰፍስፈው ይወዱ የነበረበት ምክንያት ይኸው ነው። ወይዘሮ ልተተክሌ ቁጭ እንድትል ከተነገራት ቆየት ቢልም አጎቷን ከእግዚአብሔር ቀጥላ ትፈራና ታከብር ተወድም ስለነበር በአንድ ጊዜ ምን ነገር ብቻ ቁጭ ልትል አልደፈረችም። ቁጭ በኢንጄኔ እናት አሉ ደጅ አዝማች። አሁንም ደግሞ ድምፃቸው ከፈጣን አነጋገራቸው ጋር አንድ ልዩ ጣዕም ነበረው። ወይዘሮ ልተተክሌ እጅ ነሳችና በድጃዝማች ትዩ ባለው ቋንጣ ወንበር ላይ ተቀመጠች። አንዳንድ ሰዎች ለሚወዱት ሰው ከልክ በላይ ተጨናቂዎች ናቸው። ሲነጋገሩት፣ በጥጉ ሲቆሙ፣ ሲቀመጡ፣ ሲጋብዙት፣ ሲጋብዛቸው የሚያደርጉት ልዩ የሆነ ባደረጉት ያለ መርካት ስሜት እንደሚታይባቸው ድጃዝማች ማሩ ብዙ ሰው አይውደዱ እንጂ ለጠሉት የዲያብሎስ ድቃላ የሆኑትን የሆኑ ያህል ለሚወዱት ሰው እንደዚሁ ሙት ነበሩ። ስለዚህ ወይዘሮ ለተተክሌ የሄታቸው ልጅ ተቀምጠው ያስወለዷት። የሀያ ዓመት ኮረዳ ወተት በብርጭቆ ፍትፍት በጣታቸው ይዘው እየመገቡ ያሳደጓት ብትሆንም በሕፃንነቷ ወራት እታለም እስቲ ሙጭ ትናምጭልኝ እያሉ ሲታቀፏት፣ ብዙ ቀን ከሱሪያቸው ከእጀ ጠባባቸው ላይ እየሸናች እታለም እቺ ሽንታም ልጅሽ እኮ ልብስ የናበላሸችው አንጂ ውዘጅልኝ ይሏት የነበረው። እንዲያውም አንድ ቀን ሽንት ብቻ ሳይሆን ከሽንት ወፈር ያለ ቢጫ ነገር በእጀ ጠባባቸው ላይ ስታስታቅፋቸው ጊዜ እንደ መሳቅ እያሉ ታለም የዛሬው ሲሁድ ነው፣ ነይ ነይ ነይ ነይ የልጅሽን ጉድ ይዪ ሲሉ ወይዘሮ አልጣሽ ከጓዳ ብቅ ባሉ ጊዜ የወንድማቸው እጀጠባብ በልጃቸው እንትን እንትን ሆኖ ቢያዩት ወንድማ አለም ጭቃሮ ሆን አበላሸች ብለው ከጭናቸው ላይ አነሱላቸውና እንደ መሳቅ እያሉ አንቺ ከዘና ወንድም ቢያን ያበላሸሽ ብለው ባንድ እጃቸው ከደረታቸው ላይ ጠጋ አድርገው ይዘዋት ይዟት ባንድ እጃቸው ቂጧን መታ መታ ሲያደርጓት ትኩር ብላ እያየቻቸውና ፊቷን ኩፍተር አድርጋ ብላ ማልቀስ ስትጀምር፣ ተዩ ተዩ ተዩ ተዩ ይህ ብላሽ በገዛ ወንድምሽ ልብስ ምን አባቱ ተዩ ሲሉ ራሳቸው ብድግ ብለው ተዩ ተዩ እያሉ ጉንጯን ይሳሙት። እስከዚህ ቀን ትዝ የሚላቸው ቢሆንም የአሁኗ ሁለት ተክሌ፣ የአሁኗ ለዓይን የምታስፈራ ወጣቱ ወይዘሮ ከዚያች ሕፃን እጅግ ርቃ እንዲያውም በእርግጥ ያቺ ሕፃን እንዲህ ሆነች ብሎ ለማመን እንኳ የምታስቸግር ሁኔታ አየቻቸው። ሊነግሯት የፈለጉትን ለመንገርም ልክ እንደ ታላቅ እንግዳ ፈሯት። ፈራ ተባ ሲሉ ቆይተው ልክ የፍረትና ይቅርታ እንዳለበት ሰው በተዘጋና ዝቅ ባለ ድምፅ፣ የእኔ እናት እንግዲህማ አንድ ጓደኛ ልፍልግልሽ እንጂ አሏት። ወለተ ተክሌ በዚህ ዕድሜዋ ጓደኛ ልፈልግልሽ ስትባል በትል የምታፋትል ስፌት የምታሳፋት ደንገጡር አለመሆኑን በቅጽበት ስለገባት አንገቷን እንደፋ አድርጋ ዝም አለች። ደጃዝማች ቀጠሉና መቼም ፈላጊሽ ብዙ መሆኑን አንቺም አትስችውም፣ ግን ተቋራ፣ ተወገራ፣ ተንፍራንዝ፣ ተደንቢያ መኳንንት የምትመርጪውን ንገሪ አሏት። በዚህ ጊዜ ደጃዝማች እንዳዋገና ወደ ከፍተኛ ሥልጣን ወጥተው አልታወቁ ስለነበር ለደጅ አዝማች ማሩ ትዝ አላሏቸውም ነበርና ተቁጥር አላገቧቸውም። አንገቷን ደፍታ ዝም አለች። ከመጀመሪያው ጥያቄ መደረጉም ልጅቱ ማን መሆኗ ታይቶ ነው። ከእድሜዋ የደረሰች ደንበኛ አስተማሪዎች እየተቀጠሩላት ለብዙ መሀይማንና ሰሞነኛ መምህራን ለመሆን እስከምትችል የተማረች መልኳ ብቻ ሳይሆን ጠባይዋ፣ ቁራጥነቷ ሰዎችን ለማዘዝ የተፈጠረች መሆኗን የሚነገርላት በተራ ወይዘሮ አይ ልትታይ የማትችል መሆኗ ታይቶ ነው። ግን ምንም ቢሆን ሴት መሆን አይቀር። አንዷ ታላቅ ሴት የእርሷ የሆነ ወይም የሚሆን ወንድ ስም ሲነሳ ማፈር፣ መሽኮረመም የማይቀር ነገር ነው። የግዚያ ጊዜው ማይነሳ የሴትና የወንድ ጉዳይ ታላቅ ክብር ያለው ምስጢር በመሆኑ ወሬው ሲነሳ ሴት የሆነች ሁሉ አንገቷን ከመድፋት በቀር የወሬው ተካፋይ መሆን ፍጹም ብልግና ነበር። በተለይ ልጃገረድ እገሌ የሚባል ሰው አጭቶሻል ሲባል ሰምታ ነው የዚያን ሰው ፊት ምታይ በጭራሽ እርግጥ ነው። ወይዘሮ ወለተ ተክሌ እስከዚህ አልነበረችም። ቢሆንም አይና ውጣ ደረቅ አልነበረችም። የባል ነገር መታሰቡ ሲነሳባት አፈረች፣ አንገቷንም አቀረቀረች። ደጃዝማች ማሩም ችግር የሆነባቸው መጀመሩ ነበር እንጂ ከጀመሩ በኋላ እፍረቱ ስለለቀቃቸው፣ እንግዲህ እኮ ልጅነት የለም፣ ራስሽ አስበሽ የምታደርጊው ነገር ነው የሚሻልሽ፣ መርጠሽ ንገሪ አሏት። ወለተ ተክሌም ደጃዝማች ማሩ ሊያዩት ያልቻሉትን መጠነኛ ላብ በእጇ ጣቶች ውስጥና በግንባሯ ላይ ችፍፍ እንዳለ አንገቷን ወደ መሬት አከረከረች። ጌታ የመረጡት እንጂ እኔ ምን አውቃለሁ አለች ከፍረቷ ጋር። እንኳን ደጃዝማች ማሩን ያህል ሰው ማንም ቢሆን ከጭቃ ሹምነት በላይ የሆነ ሹመት ካለው በአካባቢው ሕዝብ ዘንድ ታላቅ ጌታ ሆኖ ይታይ ነበር። እግዚአብሔር ከተራ ሕዝብነት አውጥቶ ከተገኘ እናት እንኳ ልጇን ጌቶች እርስዎ እያለች ትናገረው ነበር።